ሰላም ጤና ይስጥልኝ ውዴ ቻናላችን ተከታታዮች እንደምን አላችሁ? ዛሬ ይዤላችሁ የመጣሁት ታሪክ አሪፍ ቁም ነገር የምትማሩበት ታሪክ እንደሚሆን አልጠራጠርም። እስኪ አንድ ጥያቄ ልጠይቃችሁ፣ መልካም ስም ከመልካም ሽቶ ይበልጣል የሚለውን የመጽሐፍ ቅዱስ ጥቅስ ያውቁታል? ካላወቁት፣ ሁሌም ቢሆን መልካም ስም የመልካም ስራ ውጤት ነው እና መልካም ስራ ሁሌም ቢሆን ከመቃብር በላይ የሚውል ታሪክ ነው ማለት ነው። ሁሌም ቢሆን መልካም ስራ ሰርተን ስማችን ከመቃብር በላይ እንዲውል ካደረግን ለትውልድ የሚተርፍ አሻራ ሰርተን ካለፍን ስማችን ሁሌም ከመቃብር በላይ ይውላል ማለት ነው። ዛሬ ስለ መቃብር ልናወራ ነው የመጣሁት። በአንድ ሀገር ላይ ለጉብኝት የሄደ አንድ ሰው ነበር ይላል። ይህ ሰው በዛ ሀገር ላይ የሚገኘውን ብዙ ነገር ሲጎበኝ ከኋለ በኋላ ወደ ማታ ሰዓት ላይ አንድ መቃብር ስፍራ ይደርሳል። እዛ መቃብር ስፍራ ላይ ሲደርስ ከአስጎብኚው ጋር እየጎበኘ እያለ መቃብሩ ላይ የተጻፉ አንዳንድ ጽሁፎች በጣም ይገርሙት እና እነኛን ትኩር ብሎ ማየት ይጀምራል። ጽሁፎቹ ፕሮፌሰር ከሌ በተወለደ በሶስት አመቱ ከዚህ ዓለም በሞት ተለየ። ዶክተር ከሌ በተወለደ በአምስት አመቱ ከዚህ ዓለም ተለየ። ወይዘሪት ከሌ በተወለደች በአምስት አመቷ በዚህ ዓለም በሞት ተለየ። ይችላል በጣም ይገረምና አስጎብኚውን አንድ ጥያቄ ይጠይቃል። እናንተ ሀገር ሰዎች መቼ ተወልደው መቼ ተምረው ነው መቼ ፕሮፌሰር መቼ ዶክተር ሆነው ነው የሚሞቱት? ብሎ ይጠይቃል ማለት ነው። አስጎብኚውም በደንብ ብሎ ትክ ብሎ ካየው በኋላ አንድ ነገር ይለዋል። ልብ በል እኛ ሀገር ሰዎች ታሪካቸው የሚጻፈው ተወልደው ኖረው ስለ ሞቱ ወይም ስላረፉ ሳይሆን ለትውልዱ የሚቀር አሻራ ካስቀመጡበት ጊዜ ጀምሮ ነው። ለትውልዱ የሚቀር የሚቀመጥ አንድ አሻራ ወይም ደግሞ ቁም ነገር ከሰሩ ያኔ እንደተወለዱ ይታወቃል። ከዛ ጀምሮ ነው የሚቆጠርላቸው። እንደ እናንት ሀገር ምናልባት የሰው ልጅ ከእናቱ ማሐፀን ከወጣ ጀምሮ አንድ ብላችሁ እንደምትቆጥሩት አይደለም፣ እኛ በእናት ማሐፀን አናምንም ብሎ ይለዋል ማለት ነው። ሰውየውም በጣም ግራ ይገባውና ታዲያ ፕሮፌሰር ከሌ በስድስት አመቱ ወይም ደግሞ ፕሮፌሰር ዶክተር ከሌ በዚህ አመት እንዴት ሞተ የምትሉት ምንድ ነው ሲባል ይህ ሰው ተወልዶ አድጎ ትምህርት ተምሮ ፕሮፌሰር ከሆነ በኋላ ለአገሩ መልካም ስራ ማበረከት የጀመረው በዚህ ባለፉት በስድስት አመት ነው ስለዚህ ከስድስት አመት በኋላ አልቆየም የምንለው ለዚህ ነው ይሉታል ይህም ሰውዬ በጣም ግራ ይጋባና ይጠይቃል ለምሳሌ እኔ እናንተ ሀገር በሞት ለእኔ መቃብር ላይ እኔ መቃብር ሀውልት ላይ ምንድን ነው የምጽፉት ብሎ ቢጠይቀው፣ አንተ ለሀገር ወይም ለትውልዱ ምን ያበረከትከው ነገር አለ ብሎ ይጠይቀዋል። ይህም የሚጎበኝ ሰው ቆም ብሎ አንድ አፍታ ካሰበ በኋላ እኔ እስካሁን ምንም ተጨባጭ ነገር የሰራሁት ነገር የለም ይለዋል። እንግዲያው ለአንተ አውልት መስራቱ አያስፈልግም። ምናልባት እንኳን አውልት ቢሰራለ እከሌ የሚባል ሰውዬ እንደ ተወለደ ሞተ ብለን ጽሑፍን ጽፍልሃለን ይለዋል ማለት ነው። ውድ የቻናላችን ተከታታዮች ከዚህ ታሪክ የምትረዱት ሁሌም ቢሆን ለትውልድ የሚቀር አሻራ አትርፈን መልካም ስራ ሰርተን ማናልፍ ከሆነ እንዲሁ ተወለድን ኖርንና ሞትን የሚለው ታሪክ ምንም አይነት ዋጋ እንደሌለው ልታውቁ ያስፈልጋል። አንተ ወይም አንቺ ሁሌም ቢሆን የተወለድሽለት ዓላማ ስላለ ለዛ ዓላማ ትክተሽ መልካም ስራ ሰርተሽ ማለፍ ከቻልሽና ከቻልክ ብቻ ነው የህይወት ትርጉሙ የሚታወቀው ማለት ነው። እስኪ አንድ ጥያቄ ልጠይቃችሁ። በዓለም ላይ በጣም ውድ የሆነና እንቁ የሆነው ሀብት የት የሚገኝ ይመስላችኋል? ሁላችሁም በኮመንት ሴክሽን ላይ ያስቀምጡልኝ። በአንድ ወቅት አንድ ምሁር ሰው ይህንን ጥያቄ ሲጠየቅ በአስገራሚ ሁኔታ የዓለማችን ውድና እንቁ የሆነ ሀብት የሚገኘው በመቃብር ስፍራ ነው ብሎ ይመልሳል ማለት ነው። እንዴት ተብሎ ቢጠየቅ በመቃብር ስፍራ ብታዩ፣ የሞቱ ሰዎች ብዙዎቹን ብታዩ እንደተወለዱ የሞቱ ናቸው። አይምሯቸው ወዲህ ወደ ምድር ሲመጡ ብዙ ነገር እንዲሰሩ ታስቦ ወይም ደግሞ በአላማን የመጡት ነገር ግን ዓላማቸውን ሳይኖሩ ብዙዎቹ አርፈዋል። ስለዚህ የአላማችን ውዱ ሀብት ያለው በመቃብር ስፍራ ነው ብሎ ይመልሳል ማለት ነው። ስለዚህ ውድ የቻናላችን ተከታታዮች፣ አንተ ወይም አንቺ የተወለድሽለት ወይም ደግሞ ወደዚህ ምድር የመጣሽው በምክንያት ነውና እኔ የማልረባ፣ እኔ የማልችል፣ እኔ የማልጠቅምቱ ሰው ነኝ ብሎ በማሰብ ሳይሆን ሁሌም ቢሆን ለዓላማችን ተ ተገዝተን ታታሪ በመሆን የምንሰራውን ስራ ለትውልድ የሚቀር ነገር አድርገን ሰርተን ማለፍ እንዳለብን ነግር አለው ማለት ነው። አንተ ወይም አንቺ ጊዜሽን በአዋዛ ፈዛዛ አሳልፍሽ ሞታ ይቀርምና ያኔ ያለፍሽ ቀን ምናልባት እከሌ እንደተወለደ አረፈ ወይም ሞተ የሚባለው ስም እንዲሰጠህ መፈለግ የለብህም መፍቀድ የለብህም ማለት። ስለዚህ የሰው ልጅ ሁሌም ቢሆን የሰውን አይምሮ ተረድቶ ለዓለማችን ጠቃሚ የሆነውን ነገር መስራት ከቻለ የአምላኩንም የፈጣሪውን ሐሳብ ቢረዳ ምን ያህል ነገር ሰርቶ እንደሚያልፍ ማወቅ ያስፈልጋል። ማለት። ስለዚህ አንቺም የመጣሽበት አላማ ወይም አንተም የተፈጠርክበት አላማ ስለሆነ ያንን አላማ ተረድተህ መልካም ስራ ሰርተህ ስምን ከመቃብር በላይ ዋል የሚለውን መልእክት ለማስተላለፍ ነው። ውድ ወጣቶች፣ የዚህ ቻናል ተከታታዮች፣ ይህ ቻናል ላይ መልካም መልካም የሆኑ ታሪካዊ እና ጥበብ አዘል የሆኑ መልእክቶችን ሁሌም እናስተላልፋለን። ለተማሪዎች እንዴት ውጤታቸውን ማሻሻል እንደሚችሉ ምክር ነገር እናስቀምጣለን። ትምህርታቸውን ጨርሰው ለስራ ፈላጊዎች ኢንተርቪው ላይ የሚመጡ ወሳኝ ወሳኝ ጥያቄዎችን ከነመልሳቸው ብዙ ጊዜ እየሰራው አስቀምጣለሁ። ያ ብቻ ሳይሆን ሪሰርች ሰርታችሁ ለመመረቂያ ጽሑፋችሁን በመጨረሻ ላይ ዲፌንስ የሚባለውን ነገር ለማቅረብ ስትዘጋጁ የሚያስፈራችሁ ነገር ዲፌንስ ላይ የሚጠየቀው ጥያቄ ምን ሊሆን ይችላል እንዴትስ ብመልስ ኤ የሚባለውን ነገር አገኛለሁ የሚለው ነው ስለዚህ እዛ ላይም እንዴት ያሉ ጥያቄዎች ይጠየቃሉ መልሳቸውስ ምን ሊሆን የተሻለ ውጤት ያስገኛል የሚለውንም እዛ ላይ አስቀምጣለሁ ማለት ስለዚህ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰብ ቢሆኑ ያተርፋሉ ላለሁ ማለት ነው በሌላ ጠቃሚ ቪዲዮ የምንገናኝ መልካሙን ሁሉ እየተመኘው ተለያዋችሁ። መልካም